እኔ እኔ አንቺን ማመስገኔ ሃይሚ፣ ተመችሻኛለሽ። ማለቴ ጥፋት ከሆነ ይቅርታ፣ ግን ማለት ነው። ጥፋት ግን አይደለም። እኔ አሁንም አስረግጬ እነግርሻለሁ። ግን አንቺን አይኖ ነርቨስ ሆነሻል። ነርቨስ ሆንሽበት ምክንያት ደግሞ ሰው ኮመንት ላይ የማይዘባርቀው ነገር የለም። ስለሌላው ሰው እኔ የምንም ኮሜንት አላይም ኮሜንት አይቼ መስሎ ከሆነ በጨርሻ ላይ ብሩክ እና ያዋክቡሻል። እኔ የማንንም ሰው ኮሜንት አላይም፣ አይ ኖ አይመለከተኝም። ገባህ? ማንም ሰው የፈለገውን አስተያየት መስጠት የራሱ ድርሻ ነው። እኔ ኮሜንት አይቼ አይደለም፣ እሱ ተጽዕኖ አድርጎብኝ ምናምን አይደለም። ምክንያቱም እኔ ስለማንም አይመለከተኝም እያልኩ ነው። ላይፌን የምኖረው እራሴ ነኝ። አይ ኖ እኮ እራሴ የሚጠቅመኝና የሚጎዳኝ እኔ ነኝ የማውቀው አይደለ። ግን በቃ ስተሰርቻለሁ፣ አንተን መወገን አልነበረብኝም። ልክ ነበርሽ። አስተካክል። ከሶሲ ጋር ያለህን ነገር አስተካክል። ዳንኤል ሶሲ ልገርሽ፣ አይሜ ልልህ አልችል። እኔ እንጃ ሶሲ ማለት አይተሻታል አይደለ? ከትናንት ወዲያ ምንድን ወስደኝ ነበር። አይተሻታል አይደለ? ምን ዐይነት እኔ እንዴት ሶፊት መታ ሶሲ ማለት እኮ ሁለት ዓመት ሙሉ ከኬንያ ያከኮ ነበረ። ከዳኒ ጋር ነው የገመተችው። ነገር ምኑ ነው የምገምተው? እነሱ እኮ ናቸው እዚህ ነገር ውስጥ የከተቱን። እኮ ጭራሽ ትናንት፣ በቅርቡ አዲስ ነገር ይኖራል ምናምን እንዴ፣ ምን ለማለት ፈልገህ ነው? እነሱ እዛ ጋር የሚለፈልፉት ነገር ትክክል ነው አንቺ የሆነ ነገር ስትይ እያለች ለፍልፉ እንዴ! አንተ እኮ ውስጥ ያለውን ነገር ነው አውጥተህ የተናገርከው። በዛ ሰዓት ሶሲ ምን ይሻላል እኔ ተሰማት። ሶሲ ይሰማት ግን ማለት ነው። እኔ ከጎኔ ነበር። ሀይሚ አይደለ እኔ ለአንቺ ተመችተኛለሽ ማለቴ እኔ እስከ ዛሬ በቃ እስከ ሞት ድረስ ትክክል ነኝ ብዬ ነው የማስበው ምክንያቱም ሰው ማለት ጓደኞቼ ማለት እነ ረሙ እና ናታ አሉ አይደለ አንቺ ግን አንዷ አራውቀሽኝ ማንም ሰው መጥቶ ቼክ አላደረገኝ ቲክቶክ ጓደኞቼ እንኳን ማለት ነው ስንት ጓደኞቼ ያላችሁ የቲክቶክ ጓደኞቼ ላይ ባብራችሁን ምትጮቱ ምን ምትሉ መታችሁ እንኳን ቼክ አላደረጋችሁኝ ከአራቱ ጓደኞቼ በስተቀር ስለሆነ ነው የመጣሁት በቃ በተለየ መንገድ አትየው ወይ ዳኒ እንደ በየቀኑ እየተቀያየረ የሚመጣ ልጅ እንደዚህ አይነት እንደ መጥፎ ልጅ አይቼም አላውቅም። በእውነት በጣም ስለሚያናድደኝ ነው። ይቅርታ አርጉልኝ እና እንዲ ምለው እንዴት ናችሁ? ሰላም ውላችኋል ወይ ውዶቼ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ውዶች፣ ዳኒ እንግዲህ እኛም እየጠበቅን ነበር፣ እኔም እየጠበቅኩ ነበር፣ እናንተም እየጠበቃችሁ ነበር። ዛሬ ዳኒ እንደሚመጣ እና ያው ነጋገኝሻለሁ ነገ ሁሉንም ነገር ነግርሻለሁ ብሎ ነበር ያው መጣ መጥቶ ግን ቀለደ። መጀመሪያ ላይ የተናገራቸው ንግግሮች ሁሉ እኔ መቼስ ፌዘኛ ነው የሚመስለኝ እንዲሁም ሳየው ፌዝና ቀልድ ነው የተናገረው ብዬ ነው የማስበው። ምክንያቱም ይሄ በቃ እየደጋገመ የሚናገራቸው ቀን ከሀይሚ ጋር ብትውሉ አትጠግሟትም፣ ሀይሚ እንደዚህ ነች፣ ሀይሚ ማለት በችግር ቀን የደረሰ ጓደኞቹ ሆነው ነው ሀይሚ የምትደርስለት የሄደችበትን እንግዲህ ድራማም ይሁን እውነተኛም ይሁን የሄደችበትን ምክንያት ተናግረዋል። እንግዲህ ያው ክስ ለማሰረዝ ነው የሄድኩት ብላ ተናግራለች። ይሄ ቁጭ ብላ ነው ሀይሚ አሁን ስራ ጠፍቶባት እሱን ከጎኑ ሆና የምታስታምመው። እንደ ዛሬ መግቢያው ላይ ያያችሁት ነገር እንደ ልብ ብላችሁ ካያያችሁ በጣም በፌዝ እና በቀልድ ነው የጨረሰው የተናገረ ምንም ቁም ነገር የለም ብዬ ነው ማስበው እ ራሱ አነጋገሩ ይሄ ትረባና ሀይሚ ላይ የማፌዝ አይነት ንግግር ነው የሰማሁበት። ሀይሚን እዚህ ያላችሁ የኔ ተከታዮች በአጠቃላይ መታችሁ ለተወሰነ ደቂቃ ባብራችሁ ብታሳልፉ በጣም ነው የምትወዳት። እኛ ሀይሚን እናቃታለን በጣም ነው የምንወዳት፣ በስነ ምግባሯ፣ በምታደርጋቸው ነገሮች ሁሉ፣ በአስተሳሰቧ በጣም በጣም ነው የምንወዳት። አንተ አይደለህም እሱን ምትነግረን ግን ማፌዝህን ደግሞ እሷ ላይ ብትተው እሷ መታ አክብራ ነው የመጣች ሰዎችን የማክበር ልምድ ስላላት ነው ለሰዎች በጣም ሪስፔክት አላት እና ለዛ ነው እንደውም መታም እኮ የምታናገር ብዙ ጊዜ እና ካሁን በኋላ ደግሞ አጠገቤም እንዳትደርስ ካሁን በኋላም እንዳጠራን እንዳንገናኝ የራስን ህይወት አስተካከል ብለሃለች ብለዋለች እንግዲህ፣ የራሱን ህይወት ቢያስተካክል ይሻላል። ምክንያቱም መጥቶ የሚናገረው ነገር ሁሉ ደስ አይልም። ረጅም ሰዓቱን ራሱ ተናግሮ ራሱ ነው የሚጨረሰው። እንግዲህ እንዳነጋገሩ ከሆነ ቴሌፎን አውርተዋል፣ ማታ አውርቷታል ያው እሷ ነርቨስ ሆናለች የሚለው ቃል ለእኔ የምረዳው ምንም አልተቀበለችውም። ባደረገው ነገር ባልጠበቀችውን ነገር ነው የተናገረው። ዛሬ ደግሞ እንግዲህ ማታ ስለተቆጣችው ስለተነጋገሩ መሰለኝ ዛሬ ደግሞ ሌላ ነገር ነው። የትመቸኛለች ነው ያልኩት። ሌላ ምን አልኩኝ? ለምን ሰርቭ አንቺ ነርቨስ ነገር ሆንሽ ምናምን ብሎ ነው የተናገረው። ግን እኔ በአጠቃላይ ልክ መግቢያው ላይ የሰራው ኢንትሮ ላይ የሰራው ንግግር በጣም ደብሮኛል። ልክ የተረብ ንግግር ነው የመሰለኝ። ሀይሚ እንደዚህ ነች። ሀይሚ ያስታማኛለች። ሀይሚ በቃ ብቀላ ነው የሚያስመስልበት። በቃ ብሩክን የሚያናድድበት መንገድ ነው። ይህንን እንደሚከታተል እንደሚያ ያውቃሉ። ብሩክም ሆነ ጓደኞችም ሆነ የብሩክን ወንድሞችንም እየጠራ ነው የሚናገረው። ሰውን ለማናደድ በሀይሚ እየተጠቀመ ነው ያለው። እሷ መምጣቱ አክብራ ነው ልታናግረውም ነው። እኔ እንደውም ዛሬ እንደው ሀይለ ቃል የሆነ ነገር ከተናገራት እንደው በጥፊም ብላውም ትሄዳለች ብዬ ነበር። በስነስርዓት ተናግራ እኔ ከዚህ የደከማት ነው የምትመስለው። እኔ ዛሬ በቃ የጭቅጭቁም ሁሉም ነገር የሰለቻት የደከማት ነው የሚመስለኝ። ካሁን በኋላም ተገናኝተን ባናወራ ጥሩ ነው የራስን ህይወት አስተካከል ብላው አናዳውን ሄደችው። በዚህ ደስ ብሎኛል። ግን ከዛ በላይ ብዙ መናገር የምትፈልጋቸው ነገሮች ብትናገረው ደስ ይለኝ ነበር። ብዙ እኔ እንድትናገረው የምፈልገው ነገር ነበር እንደው ልክ ልኩን ያው ሀይሚዬ በማክበር ነው የምትታወቀው። እንግዲህ ከአግብሮት እና ሰውን ለሰው ያላት እንትን የተነሳ ነው ይመስለኛል፣ ምክንያቱም በቴሌፎን ብዙ ነገር የተነጋገሩ ይመስለኛል። አሁን ደግሞ ስለ ሀይሚዬ ያለ ያስረዳን ይሞክራል። የያዘው ግማሹን ሰዓት የተናገረው እሱ ነው በፌዝ በቃ እኔ ኮላንች እንዲያስታውቅበታል እኮ ደግሞ ይሄ የቀልድ ሰው አይደለም። ብዙ ጊዜ እኔ ሳይሆን ቲክቶክ ላይ ምንም ምንም ሳይሆን ልጁ ሲቀልድ ነው የማየው ብዙ ጊዜ። አሁንም የሚቀልድ የሚያሾፍ ነው የሚመስሉ ያስታውቅባታል። ራሱ ሀይሚ እንደዚህ ነች። ሀይሚ ለአንቺ ሪስፔክት ነው፣ ለአንቺ የተመታሁት ነው። ለራስ ወደነ የተመታሁ፣ ምክንያቱም የምትናገራቸው ቃላቶች ሰውን ያናድዳል። ሰው ላይ ታሾፋለ። በጣም በጣም ሰዎች ላይ የሚያሾፍ ልጅ ነው። እኔ ድርጊቱን ራሱ ሳይ፣ ራሱ ተረበኛና ተረበኛ፣ ይሄ ቀልድ የሚሰራ ልጅ ነገር ነው። ብዙ ጊዜ ነገሮችን ሳይ እኔ ቁም ነገር ሲያወራም አይቸዋል። አቅም ቁም ነገር አወራም ብለን አይደለም ሰሞኑን የተቀበል ነው ግን የምሰራቸው ስራዎች በአጠቃላይ በጣም ያናድዳል። የራስህን ሴት እናንተ ሁለታችሁ ራሱ ተንኮል ይዛችሁ የመጣችሁ ነው ይመስለኝ። ወደ ሀይሚ ህይወት ሀይሚና ብሩክ ህይወት ተንኮል ይዛችሁ ነው የመጣችሁት። አንተ ደግሞ ያስከው በቀል ነው ይመስለኝ። ምክንያቱም ሱስና ምንም ሳትደውልልህ፣ ምንም ነገር ሳትናገርህ ያው ከብሩክ ጋር ያንን ፕራንክ ሰርታለች። ያን ፕራንክ ስለሰራች አንተ ውስጥ ተናዷል። በወንድነት እንደ ወንድነት ያው ፍቅረኛሽ ስለሆነች ፍቅረኛ ስለሆነች እሷ በጣም ተናደህባታል ያንን ነገር እየተበቀልክ ነው ያለኸው። አሁን አንተ በአንተ ቤት እነሱን ማናደድህ ነው የሚመስለኝ። እኔ አንድ ቀን አስታመምሽኝ፣ ተንከባከብሽኝ ጓደኞቼ ናቸው እኛ ያየነው። ቁጭ ብለው እየተንከባከቡ ነው ነው እዚህም እያደሩ እየተንከባከቡ ያሉኝ ጓደኞቼ ናቸው ብለህ ነው ያየነው። አንተ ባንተና ባንተ ዙሪያ ያሉትን ኦዲየንስ ለማግኘት ይመስለኛል ይሄን ሁሉ ስራ የምትሰራው። እግዚአብሔር ከህይወታቸው ውስጥ ያውጣ ነው የምለው ዛሬ። ምክንያቱም ዛሬም የተናገረው ንግግር እኔ ምንም አላስደሰተኝም። ሲጀመር ጀምሮ እስከ መጨረሻ ሰው እያሾፈ ነው ያለ ልጁ። አሁን አይሚ ቤቷ ገብታ ቁጭ ብላ ከሲጀመር ጀምሮ የተናገራቸውን ቃላቶች ብታዳምጠው በጣም ጥሩ ነው። እሷ ብትሰማው ይሄንን። ምክንያቱም ምንም ፌዝ ነው። እኔ ያየሁት ፌዝ ነው። ሁለቱም ይመጣሉ አፊዘው ነው የሚሄዱት። ያችም ስትጠራ ታጠረቂም ብላ ሆና ምንም ሆና ስትመጣ ፌዝ ነው የያዘችው። ሁለቱም ፌዝ ነው የያዙት። የሰውን ህይወት ማፍረስ ነው የያዙት እነዚህ ልጆች። ደግሞ እግዚአብሔር ፈቃድ ከሆነ አይለያዩም። እናንተ የመጣችሁት ሰዎችን ለማለያየትና የራሳችሁን ሰብስክራይብ ለማሳደግ የራሳችሁን ቻናል ለማሳደግ ነው የመጣችሁት። ያው ወደዚህ በመምጣት ራሱ አንተ በተወሰነ ጊዜ ውስጥ ያው መቶ ሺህ ገብተሃል። በቃ ይበቃህም። እነዚህ የዚህ ልጅ አዘን አንተው ልጊዜ ያስ ደስታል ማለት ነው ሴት እህቶች የልሁም የሰውን ህይወት በጥብጦ እንደዚህ ቻይናልን ከማሳደግ ምን አለበት በጥሩ ስነ ምግባር ሁለቱን እንኳን አስታርቀ እኛ ሁላችንም ብናመሰግን እኔ ከህይወታችሁ ልውጣ አላማ እንደዚህ ነበር ይሄ በዚህ ሰዓት ይህን ፕራንክ ለማድረግ ነው እየቀለድክም ከሆነ ቀልዴን ነበር የእናንተን ሁኔታ ለመገመት ነው የእናንተን ሁኔታ ለማየት ነው ብለህ እውነቱን ተናግረ ብታስታርቅልን ሁለቱን በመሃላቸው ጥሩ ግንኙነት እንዲኖራቸው ብታደርግ የራስህንም ህይወት ብታስተካክልልን እኛ ሁላችንም እጃችንን አጨብጭበን እናመሰግንሃለን። በእጆቻችን አጨብጭበን ምስጋና እንሰጥሃለን። ለአንተም ጥሩ አይነት አመለካከት እንዲኖረን ታደርጋለን። አሁን ግን እንደዚህ እየተመላለሳችሁ መስራት እሷ ራሱ የሰለቻት ለአንተ ራሱ መርስ መስጠት ራሱ ደብሯታል ዛሬ እንደ ስለ ጠራሃት ነው የመጣው የመጣችሁ የሚመስለኝ። ምክንያቱም ደውለታችሁም ንግግር ማታም ብዙ ነገር ተነጋግራችኋል። ይሄ ነገር ድራማም ከሆነ አቁሙልን። በብዛት ድራማ እያለ እየተባለ ነው። ይሄ ስራችሁ ድራማም ከሆነ አቁሙልን። ምክንያቱም ልጆቹ ማንንም ሰው የሚያናግሩበት ወቅት ላይ አይደለም ያለው። ትንሽ ትንሽ ነገሮች ነው እኛ የምንሰማው ጭላንጭል ነገሮች ልጆቹ እንዲስማሙበት ከመካከላቸው ብትወጡና ነገሮችን ብታበርዱ ልጆቹ ወደ ራሳቸው ህይወት እንዲገቡ ብታደርጓቸው በጣም ጥሩ ነው። አንተም ብትሆን የምታውቃትን የምታፈቅራትን አብረሃት የነበርከውን ሶሲን ታርቀ ወደ ቀድሞ ሁኔታ ብትመለስ ጥሩ ነው። ያም ደግሞ አለ የምትለው መረጃ ራስ ያቀነባበርከው መረጃ ነው። ምክንያቱም የራስን ቻናል ለማሳደግ ነው የመጣው። አሁንም ስትናገር ከምትናገራቸው ነገሮች ውስጥ እኔ ምንም ቁም ነገር አላገኘው ከሚናገራቸው ነገሮች ውስጥ ሲጀምር ጀምሮ ሲመጣ ጀምሮ የተናገረ የማሾፍ እና የፌዝ ንግግር ነው እንጂ ምንም አይነት ቁም ነገር አላየሁኝም። ይህንን ፌዛችሁንና ይህን ጨዋታችሁን ድራማችሁን ብታቆሙ ጥሩ ነው። መጨረሻ ላይ ራሱ ታቤላ ላይ የምታደርጉት በየቀኑ የማየው ፎቶ ራሱ ከየትና ከየት ተገናኝታችሁ ነው፣ እዚህ ጋር ተጣላልታችሁ፣ ተጣልታችሁ የሆነ ነገር ሆናችሁ ትለያያላችሁ፣ ሁላችሁ ወደ የቤታችሁ ግን ፊት ለፊት የምናየው ፎቶ ደግሞ የተለየ ፎቶ ነው የምናየው ትላንትም ብንሆን ተትላንት ወዲያም ቢሆን ምናየው። ስለዚህ ብዙ የሚያዝኑ የሚያቅለቅሱ የሚበሳጩ የሀይሚና የብሩክን አንድነት የሚፈልጉ ሰዎች ስላሉ ከህይወታቸው ብትወጡና የራሳችሁን ህይወት ሶሲና ዳንኤል ብታስተካክሉ ጥሩ ነው ብዬ አስባለሁ። ይበቃሃል። ይህን ነው የምልህ። እኔ ዛሬ በማፌዝ በሀይሚ ላይ እንዳፌዝክ ነው እንደው የተሰማኝ። ዛሬ ንግግሮች ስትገባ ከመግቢያ ጀምሮ በጣም ነው ያናደድከኝ። እንዱ ካሁን ወዲያ ደግም ባት መጣ ራሱ ደስ ይለኛል። እዛው ራስ ቲክቶክ ምድር እና እዛው ከጓደኞች ጋር የራስን ስራ ብትቀጠል ጥሩ ነው ብዬ አስባለሁኝ። ለዛሬ በቃኛል፣ ውዶቼ ሰላም ሁኑልኝ።